አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ምንድናቸው? ትግል ሰላም ወይም እናንተስ እንዴት ናቸው የሚላቸው እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ ደግሞ በድጋሚ መጥቻለሁ፣ ያው ግድም ወጥቻለሁ ማለት ነው። ገብቼ ነበረ አንድ አምስት ደቂቃ እንዲሆን ነው የወጣሁት። አሁን ደግሞ እንደ አዲስ መጥቻለሁ ማለት ነው ያ ላይክ ሸር ሰብስክራይብ አድርጓቸዋል። ሰዎች እስቲ ሸር ላርግ መሰለኝ ሽምባካው ቀርሞ እና የምታዩት የዛሬው ዴሞ ርዕስቴ ማለት ነው። እንግዲህ የብሩኬ ወንድም ሰርግ ሰርግ ነው የሚባለው እና የቀወጡት ነው። እንግዲህ የብሩኬ ጓደኞች አዲስ አበባ

እስቲ እየገባችሁ አለን አለን በሉ። ያልተኛችሁ ካላችሁ ማለት ነው። ያልተኛችሁ ካላችሁ ተፈደሉ ብለናል። እንግዲህ ተፈደሉ አብጅሮ አለና ለን እያላቸ ገባ ገባበሉ አህለን አህለን ብያለሁኝ። እንደምንሴትየ የምን እያልሽ ነው አሁን? ድምጤን ሰምታ ነው ሰምታ ነው እንግዲህ። ሙጫ ዲምጣሰማ አለቀ ምን የተረገመኝ ናት። አሰላም አለኩም ዋለኩ ሰላም ረህማቱላህ ባረካቱ ብያለሁ። እንዴት ነሽ? ሰላም ነው የአልሐምዱሊላ ሰላም ናይ። እንችስ እንዴትነሽ ውድ እንኳን ሰላም ናጣሽ ብያለውን አለን ህለን የኔ ውድ ሰወይት አለ ቀርሙ የሚመጣ እኮ ሰው የለም። ዝም ብዬ ነው ሚያልኩት። አረ ግን ልሻለሁ ግን ሰው ማን መጣ እና ብለሽ ነው ከቶ የእንግሊዝኛ አለ እኔ እንግሊዝኛ አላውቅም እንግሊዝኛ የለንበትም የለንበትም የለንበት የለንበት እና ሰው የለም። እስቲ የገባችሁ ገባ ገባ በሚያልተኛ ሰው ካለ ላይክም፣ ሰብስክራይብም፣ ሸርም አድርጉ እስቲ ውሃ መቅረት ነው የገባሁት እንጂ ሁን አጓጉል ሰዓት ነው ሰብ፣ ታፕታፕ እያደረጋችሁ ገባ ገባ በሉ። ታፕታፕ ሰው ለሽባ መሰቀር ነው። ሰዎቻችን እንዲምጣችን አሰሙ አለቀ እና አብሽር ውስጥ ያልተኛ ካለው ግባ። እንዴት ነው? ወደየት ነው? ሰርጉንም የቡሩኬን ወንድም ሰርግ ሞቅድ ደመቅ እያረገ ነው እንግዲህ፣ እኛም ተጠርቶ ስም ስማ አይባልም። ሳምናላችሁ ሁሉም ሞልቷል። አብሽር ሙዝ ዋራ ምን ይላል እየበላችሁ እየጠጣችሁ እና ሞቅ ደመቅ አርጉት እና ይሄን ይመስላል ሰርጉን እኛ የምናማሙቀው እነሱም እየቀወጡት ነው። ስለምን ይቀርብናል? እናማወቃለን እንጂ የቡሩኬ ወንድም አጋ